ሌላ ትኩሳት። የወደቀ ዛፍ መጥረቢያ ይበዛበታል የሚባል አባባል አለና ሀይሚ ዛሬ እውነት ለመናገር እንግዲህ የሆነ ብቻ አሳዝናኝ ነበረ። ትናንትም አሳዝናኝ ነበር፣ ዛሬም አሳዝናኛለችና በመጀመሪያ እንግዲህ ብሩክ ትላንትና ስለተፈጠረው ነገር ብዙ ነገሮችን አወሩታል፣ ብዙ ነገሮችን ተናግሯል። ሀይሚ የሚያስተላለፈችው መልእክት አለ፣ ዛሬም ላይ ያለችበት ሁኔታ አለና አጠቃላይ እስኪ እናወራለን። ሌላም አዲስ ሰው መጥቷል፣ አዲስ ነገር ተፈጥሯል ማለት ነው። በመጀመሪያ እንዴት ናችሁልኝ ውዴ ቻናል የቤተሰቦች ባላችሁበት ሰላማችሁ ይብዛ። ዛሬ ሀይሚንና ብሩክን ይዤላችሁ ቀርብ ያለውኝ፣ ብዙዎቻችን እንግዲህ ሰሞኑን እየተፈጠረ ያለው ነገር ጥሩ ስላልሆነ ሀይሚን እየወቀስናት እየመከርናት፣ እንዴት እንደዚህ ታደረግያለሽ እያልናት ነበረ። አንዳንዶቹ አውቀው ግርግር ፈልገው የሆነ ብቻ ሀይሚን ለመጉዳት ብሩክንና ሀይሚን ለማለየት የሚሞክሩ ሰዎች ናቸው፣ እንደዚህ እያሉ ያሉት ማለት ነው። እና አንዳንዶቹ ደግሞ ከልብ እሷን የሚወዱ የሚያከብሩ፣ እንዳትጎዳ እንዳታለቅስ፣ በህይወቷ ላይ ከባድ ውሳኔ እንዳትወስን ያልሆነ መንገድ ውስጥ ያልሆነ ህይወት ሀይማኖት ውስጥ እንዳትገባ ፈልገው አስበው ይናገራሉ፣ እንደዚህ አይነት ንግግር ያሉት ማለት ነው። እና አብዛኞቹ ግን ሀይሚ እንዳትጎዳ ነው፣ ከብሩካ እንዳለያዩ ክፍተት እንዳይፈጠር ነው። የምትሰራው ስህተት ሲኖር አታድርጊ፣ እንደዚህ እንትአትውኝ እያለን ሀሳብ የምንሰጠው እና በአጭሩ የትናንትናው ነገር በምን ተቋጨ የሚለውን ነገር እናወራበታለን፣ ሀሳብ እንሰጥበታለን። ብሩክም እስከ መጨረሻው የተናገረው ነገር አለ እንግዲህ ፓስፖርቷን አምጥቼ ልሰጣት ነው። ፓስፖርቴን ፓስፖርቴን እያለች ስለነበረ፣ ስለዚህ ያንን ውሳኔ ልወስን የቻልኩት፣ በንዴት በብስጭት የምወደው ሰው በጣም ቦታ የምሰጠው ሰው በህይወቴ የሆነ ነገር ሲያስከፋ ሲያስቀይመኝ ቶሎ ለመወሰን ፈጥናለውኝ። ስለዚህ ያንን ነገር ማታም በጣም ብዙ ቴክስት ሲገባል ነበረ፣ እያስፈራሩ ነበረ። ሀይሚን እንደዚህ እንወስዳታለን፣ ሀይሚን እንደዚህ እንደዚህ እያሉ ብዙ ሰዎች ብዙ ነገር ሲሉ ነበርና በዛ ስሜታዊ ሆኜ ሀይሚ የሚያደርገችው ነገር ነበረ ያንን ነገር ካንስል እንዲሆን አድርግ ያለውኝ ብሏልና እኔም ትናንትና ጠዋት በሰራት ቪዲዮ ነው ምናምን ነግሬያችሁ ነበረ። ሀይሚ በራሷ መሄድ የምትችል ሰው ናት። ዱባይ ለእሷ በጣም ቀላል ነገር ነው። እንኳን ለራሷ ማለት ነው የብሩክንም የእሱንም ከፍላ የእሷንም ከፍላ መሄድ የምትችል ልጅ ናት። ዩቲዩብ እየሰራች ነው፣ ገንዘብ ታገኛለች፣ አላት። በጣም ጎበዝ ጠንካራ ሴት ነችና ምንም ሌላ ሀገር ቪዚት ቪዛ ትቀበላለች። ለመኖር ምናምን አይሆን ለስራ አይሆን እንጂ ለመዝናናት የትም ሀገር የትም አለም ሄዳ መዝናናት ትችላለች። ከዚህ በፊትም ነግሬያችሁ ተመልክቷል። ሀይሚ ዱባይ ሄዳ በጣም መዝናናት እንደምትፈልግ ከኢትዮጵያ ውጪ በፊት ገና ከና ብርሽ ጋር ገና ጩጭ ሆና እየሰራች ነው ይህንን ሀሳብ ስታስተላልፍ የነበረው ና ምን እላችሁ ፈልጌ ነው የቀረ የቅር ገንዘብ ነው የከሰረው ምንም ችግር የለውም። ና ያለችው እና ብሩክም ያው ያለውን ነገር ተናግሯል። እና በዛ ጉዳይ ላይ እንግዲህ አንዳንድ ነገር መናገር እፈልጋለሁ። አሁን ብሩክ በተናገረው ነገር ሀይሚ እስከዛሬ ባረገችው ነገር፣ በተለይ በዚህ ሁለት ቀን ያጠፋችሁን ጥፋት በዛም ሀሳብ ሰጣለሁኝ እና ለወደፊት ይጠቅማታል ብዬ ስላሰብኩኝ። ምክንያቱም ይሄ ነገር እንዳይመጣ እኔም ቀድሜ ተናግሬ ነበር፣ የሚሰማኝ ሰው አጥቼ ነው ያ ነገር ሆኖ ያገኘ ነውና፣ ለማንኛውም ግን ዛሬ አዲስ ሰው መጣል። እንግዲህ ሀይሚና ብሩክ በሰላም እያወሩ ነበረ፣ ድንገት የሆነ ሰው እያለፈ እያለ መጣ። መጥቶ ሀይሚ ሀይ ምናምን ብሎ ሰላም ብሏት እያወራት ምናምን፣ ልክ እሷም እንደምታውቀው ሰው አድርጋ ነው እንትን ብላ አስተዋውራ ነበር ሳቅ ብላ ምናምን። ከዛ ልጁ ደግሞ ቦታ ክፍተት ሲያገኝ ደግሞ ቶሎ ብሎ እራት ልጋብዝሽ ነው ያለው። በእርግጥ ተልእኮ ነው የመጣው ፕራንክ እንዲሰራ ነው፣ ብሩክ ነው ይዞት የመጣው ምናምን ነገር ግን ሀይሚ ቸልተኝነቷ አሁንም ዋጋ እንዳያስከፍላት በጣም ፈራለሁ። ኔ በቃ ለሀይሚ አሁን ላይ እንደ ዱሮ አይደለችም። ሀይሚ በጣም ተቀይራብኛለች ማለት እኔ እንጃ አላውቅም። አንዳንዴ በጣም ነው የምታሳዝነው ዝም ብዬ ሳያት ማለት ነው። ና ይሄ ልጅ አሁን አታቆማ ከብሩክ ጋር ነው ያለችው። ና ብሩክ የተናገረው ነገር አጠቃላይ እውነት ነው። በእርግጥ እሷ አስበው እኮ አይደለም እንደዚ ያደረገችው። ወይም ደግሞ ልጁ ማናገር ማውራት ፈልግ አይደለም። እንደው በፕራንክ ቢሆን እሷ አታቅም ነበር። እሱ ያቅ ነበር ግን ብሩክ እየታዘባት ነበረ እና ምን ልላችሁ ፈልጌ ነው፣ ሀይሚ ሁሌም ነገራቶችን ተረጋግታ ነው መወሰን ማድረግ ያለባት። አንድ ነገር ከመናገሯ በፊት ሁለት ነገር ሁለት፣ ሶስት፣ አራት፣ አምስት አስር ነገር ነው ማሰብ ማገናዘብ ያለባት ብዬ ነው ማስበው እና ሀይሚዬ እንወድሻለን እናከብርሻለን ብቻ ልጁ ፕራንክ እንደሆነ ብሩክ ተንጣቶ ምናምን ተናዶባት ተቆጥቷት ጥሏት እየሄደ ነበርና መጨረሻ ላይ እንግዲህ እሷም ከፍቷት ነበረ። ድንገት ነው ያላረገችውን ነገር አርገሻል የተባለችው ወይም ደግሞ በቃ ድንገት ዞረባት። ለዛ ነው የወደቀ ዛፍ መጥራ ይበዛበታል። ፕራንክ መሆኑን ሳይ በቃ ልቤ የተደሰተ ለምን እንደሆነ አላውቅም። ለምን በቃ ሰሞኑ አለ ሌላ ጥፋት ደግሞ አጠፋች ብሎ ሰዎቹ ሲወቅሷ ሲሰድቧት፣ በቃ እኔ እንጃ የሆነ ሌላ ስህተት እንዳሰራ ብዬ ፈርቼ ነበረ። ግን በስተ መጨረሻ ፕራንክ ነው ብሎ ተናግሯል እና ሀይሚዬ የዋህ መሆኑ የለብሽም። ጥሩ ሰው ነኝ ብሎ የመጣው ሰው ሁሉ ጥሩ ሰው አይደለም። በቃ ሊጠቅምሻለሁ የሚልሽ ሰው ራሱ የሚጎዳሽ ሰው ሊኖር ይችላል። ስለዚህ ራስሽን ጠብቂ። ከማንም በምንም ነገር ልትሸወጂ አይገባም ብዬ ነው ማስበው እና ብሩክ ደግሞ አንድ ነገር ማለት ስለ ዛሬው ቪዲዮ ትነግራችሁ። ልጁ ያው ፕራንክን ያደርጋት ሀይሚዬም ደግሞ ቁጥርሽን ራት ልጋብዝሻላት ከብሩክ ጋር ነኝ ያለችው እንዴት ፈገግብልች ብልሽ ታወርዋለች። በቃ ቁጥርሽን ስጮና ሄጅም ናም ብሎ ብቻ በዛው ላይ ሰራላት። ሁለቱም ፕራንክ ሲደራረጉ ጎበዝ ናቸው። ግን ደስ የሚለው ብሩክ ማለት ነው የሆነ ጊዜ አብዝቶት ነበረ እንጂ ብዙ ጊዜ አይቆይ። በቃ ፕራንክ ማደር የለበትም። እኔ ፕራንክ አታድርጊኝ አላልኩሽም፣ ግን ማደር የለበትም ብሏል። ይህን ከመቶ አንድ ሺ ፐርሰንት ተስማማበታለሁ። ያን ነገር ይሁን ግን በዛው አልፏል፣ በዛው ተቋጭቷል። ከዚህ ልጅ ጋር ያለው ነገር የነበረው ነገር ያወሩት ወሬ እውነት ቢሆን የእውነት ነው ምላችሁ፣ በጣም በቃ እንትልል ነበረ። እኔ እንጃ ሀይሚዬ በቃ ወን ደሞ ምን አይነት ሰተት ልሰራ ይሆን ብዬ ተከፍቼ ነበር። በእውነት ነው ምላችሁ በጣም አዝኜ ነበር። ግን መጨረሻ ፕራንክ መሆኑ ልቤ እንዲረጋጋ እንዲያርፋ አድርጎታልና፣ ብሩክ እንደሞ አንድ ነገር ልነግር የምፈልገው ነገር አለ። ዛሬ የተናገርኩ አንድ ነገር፣ ለኔ የምወደው ሰው የማከብረው ሰው በቃ በሆነ ቃላት ሲሰብረኝ ቶሎ ብዬ ውሳኔ ወስናለሁ ብላልና ይሄ ደግሞ መሆን የለበትም። አንተ ለፍቅር ስትል ብዙ ዋጋ መክፈል ሊኖርብሃል እኮ ገና እኮ ከዚህ በላይ ብዙ ነፍስን እስከ መስጠት እኮ ልትደርስ ትችላለህ። ትክክለኛ ፍቅር ከያዘና እንደዚህ ቶሎ ቆጣ ቆጣ ማለት የለብህም፣ ቶሎ ውሳኔ መወሰን የለብህም። ይኸውልህ እሷ እንኳን ደጋግማ ጥፋት ብታጠፋ እንኳን ገባ ያ ነገር የሆነ ሰዓት ላይ ጥፋት ነው ብለህ የሆነ ሰዓት ሊሰለች ይችላል፣ አውቃለሁ። ግን ቢያንስ መታገስ አለብህ ነገራቶችን በትዕግስት ይሄ ነገር እኮ ውሸት ነው እውነት ነው ብለህ ያንን ነገር በቃ ማገናዘብ መቻል አለበት። አንድ ነገር ከማድረግ በፊት ሁለት ያስብ ለማለት ነው። የምወደው እና ሀይሚን ገና ልጅ ናት፣ ገና ትንሽዬ ናት። ዛሬም ትንሽ ምክር እየመከርካት ነበር ምናምን። አሁንም ሁሌም ነገም ከነገ ወዲያ ምከራት። አብራችሁ ልደጉ፣ አብራችሁ አውሩ፣ ሀሳብ ተቀያየሩ፣ ጥፋቷን ንገራት። ጥላት አትሄድ ጥለሽ አትሄጂ፣ በቃ ፊት ለፊት ጥፋቷን ንገራት። እንደዛ ነው እነዚህ ነው ምናምን ብለህ የሆነ እንደ በአዲስ አውይታት ይሄ ነገር እንደዚህ ነው ወስናለች፣ በቃ ምናምን ብለህ በአንዴ ጭርስርስ አድርገህ በራስህ ነገራቶችን ሁሉ ደምድመ ጥለ መሄድ የለብህም። በቃ ምከራት፣ ትመለሳለች። ሀይሚ ደግሞ ምክር የምሰማ ሰውናት፣ የእውነት ታሳዝነኛለች ያለች አንዳንዴ ማለት ነው። እና ወደ ራሳቸው ተመለሱ። ሀይሚዬ ደግሞ ድጋሚ ጥፋት ላለማጥፋት ሞክሪ ዘንሽ እንሄዳለን እንደዚህ እንደዛ የሚሉ ሰዎች ማለት ነው። እስኪ አቅም ካላቸው ከብሩክ ጋ ቁጭ በይና ደህና ትምህርት ኢትዮጵያ ውስጥ አለ የተባለ ውድ ትምህርት ቤት ውስጥ ጊቢና ተማሪ ምርጥ የተዋነ ደህና ኮርሶ ውሰጂ ይበሉሽ፣ እስኪ ካዘኑልሽ። ከሀገር ውጭ ምና ምን የሚሉት ከአንቺ ብሩክን ለይተው ደስታሽን ነው ነጥቀውት ይዘውት ገዝተውት ይዘውት የሚሄዱት ልንገርሽ። አስበው ልሽ አይደለም፣ በደንብ ያውቃሉ። ውስጥ ለውስጥ በጣም የሚተበተ በጣም ብዙ ሺ ነገር እንዳለ ያውቃሉ። እንኳን እኔ ማለት ነው። እኔን ተውኝሽ። አትመኑ፣ ግን ሀብ የሆነ ነገር ያለው የሆነ ቀን ላይ ወቶ ተናግሯል። ብዙ ነገሮች አሉ፣ እኔ ለእናንተ ያልነገርኳችሁ፣ እኔ የሰማሁት እኔ ያየሁት ብዙ ነገር አለ፣ ግን ጊዜው ሲደርስ ሁሉንም ነገር የምታውቁት ይሆናል። ግን ራሳችሁን ጠብቁ፣ በዙሪያችሁ ያለ ሰው ሁሉ መልካም ሰው አይደለም ብሎ ተናግሯል አደለ? ስለዚህ የሆነ ነገር አለ፣ እናንተ እጅ ለእጅ መያያዝ አለባችሁ ብያለሁ። ቀለበት ሰርላት ምናምን የምትሉ ሰዎች አላችሁ። ቀለበት እኮ ማለት ነው ጣትን እንጂ ልብን አያስርም። ገባችሁ? ብሩክ ለመሄዱ ወይም ሀይሚ ለመሄዷ ምን ቀለበት የሚያስቀራቸው ነገር የለም። ሁሉም ነገር በጊዜው ነው ሲሆን ደስ የሚለው ምንም ማሽቀባት አይጠበቅባችሁም። ቀለበት ምናምን ጊዜው አይደለም። ቀስ ይበሉ። የት ሊደርሱ ነው? ገና ስንት እድሜ ያላቸው እኮ ገና ስንት ህይወት ይኖራሉ ገና ስንት ይጓዛሉ፣ አይደል? አሁን ላይ ቀለበት ምናምን ብላችሁ የምታጨናንቁት ልጁ ምን ያርጋችሁ? አ ስታስጣሉ። እና የግድ ተጋብተው አንሷላ ሲጋፈፉ ማየት አለባችሁ እንዴ? ያየቻችሁ አይደል? ይህን ወይ ስለማንኛውም፣ ሀይምና ብሩክ ዛሬ በጥሩ ነገር ስለመጡ ደስ ብሎኛል። ሁሌም ደስታችሁ ነው የምንፈልገው። ሀይም የራሽን ጠብቄ ኔ ቆንጆ ማንንም እየመጣ ያልሆነ የሆነ ወሬ ሲያወራሽ ልብሽን መስጠት ማመን የለብሽም። ብሩክም ደግሞ ተረዳት፣ ቢያንስ ደጋግማ እየተሳሳተች ነው ደጋግማ እንደዚህ እያደረገች ነው ብለህ ጥላት አትሄድ፣ ተረዳት፣ ከጎኗን፣ አጠገቧን አትለያት፣ አትራቃት እና ዱባይ የሚሄዳቸው እንግዲህ እውን እንደሆነ ከዚህ በፊትም ነግሬያቸዋለሁ ይሄዳሉ አንድ ቀን። ለማንኛውም ግን የዛሬ ቪዲዮ ደስ ሲል ነበረ መጨረሻው አምሯል። እና ብራዩ ስለመጡ ደስ ብሎኛል። ሀይሚዬ ድጋሚ ይሰጥል እንዳሰሪ አደራ አላለሁ። አብራችሁ ስለነበራችሁ አመሰግናለሁ። ሰላም ቆዩልኝ።